ይሄዳሉ ብሎት ደስ ይለኛል። እኔ ቆንጆ ወይኛ ምን ሠርግ ምናምን ካወቅሽ፣ እኔ ግን አንድ ሺ ድራም እሰጣለሁ። አንድ አንድ ሺ ብር ነው ግን እሱን ተቀብያለሁ። ችግር የለም ግን ሸማ እስኪ እንዴት ነው? ትንሽ ነው፣ ብሩ ይሻላል። ሌሩታ ደግሞ ቀሚስ ነገር ምን ነገር ይዘንላለን ሽታ ነገር ነገር ይዘንላለን፣ ወይስ ምንድን ነው? እስከ አንድ ሺህ ብር ምንድን ነው?

ኢትዮጵያ መጡ ልጆች አሉ። ማየት ፈልግ አለው። በጣም ከሲንት ሚሊማና በኋላ አጠይቀን ውድ ከአባት ሀገር መቸም ታውቂያለሽ እና ስ ሴትዮ ሂጂ ብለኛለች። ስለዚህ ደስ ብሎኛል። ለእውነት ውጭ ምናምን ሰላም አስቴት አድርገኝ ስልክ ይሻላል። በጣም አሪፍ አሪፍ ሀሳብ ነው። በጣም ምርጥ ሀሳብ ነው። በቃ አንቺ አይፎን እና ሽቶ ግን እኔ ደግሞ ነገር እገዛለሁ መጀመሪያ ብር ላክ ነገር ማለት ነው መጀመሪያ አንቺ ማለት ነው ጊዜ ሱቅ ቅርብ ስለሆነ ማለት ነው። ሄጀም ገዛለ ችግር ማለት ሰው ይዞ ነገር ካለ እንጂ ምን እሺ ማሬ፣ በቃ እኔ እልክልሽ አለሁ። ጥሩ ሀሳብ ነው። እኔ ቆንጆ በጣም ነው ማመሰግነው፣ በእውነት። እስቲ አካውንት ላክኝ፣ የሴትዮሽ አካውንት ላክልኝ እስቲ። እሺ ማሬ ሰራሽ ትንሽ ነው ማሬ፣ ብር ያስገብታል ማለት ነው። አስወጥተሽ እንትን ብለሽ፣ አይፎን ጊዜ አይፎን ጊዜ እሺ ሽቶ እንገዛለን ማለት ነው